መገናዘብ ሄሜ እንወዳለሁ፣ ለየብቻ ወይም መገናዘብ የሚባል ነገር አለ አየሹ። እናቴ እዚህ ጋ መገናዘብ ሁለቱንም እንደ ልጆቿ ነው የምታየው። ስትፈልግ ብሩኬ ታመጣለች፣ ስትፈልግ አይሚ ታመጣለች። እንደዛ ነው የምሰራ ሁሌ ማለት ነው። እንትኑ እነታች ወርደሹ ካየሹ እታች ሩደሽ ካየሻት ማለት ነው። እንደዛ ነው የምሰራው። ያን ነገር ደግሞ ልክ ነሽ። አሁን አንቺ እዛ ለምን እንደዛ አደረሽ? ለምን ቲጂን ዘቃዘቅሽ? ለማለት አልችልም። ገባሽ የአንችንም ጥፋት የቲጂንም ጥፋት ቲጂ ስላወቅኳት አይደለም ወደ ቲጂ ጎን የምቆመው፣ አንቺንም ለእውነት ነው የምቆመው። አንቺ በተረጋጅበት እኔ ችግር የለብኝም። የእውነት ቁም ህቴዋዚጋ እና ቲጂ ትመልሳለች ማለት ነው። ሁሉንም ነገር ቲጂ ትመልሳለች፣ ግን ደግሞ እኔና እንጂ የምንረዳበት አንግል ኦፍሲ ቲጂ ሙቷን ትፍታና፣ ኦፍሲ ይቅርታ፣ ቲጂ ራሷ ታወራ። ቲጂ ሙቱን ከፈችና አውሪ። እሺ፣ ሰላም። እኔ ያልተረዳሹ እዚህ ጋር ምን አለ መሰለሽ ብሩኬ ቶሎ የመቸኮል አላማ አለው ታቂ አላችሁ ቶሎ ነው ቶሎ ነው ለመቁረጥ የሚያስበው እና ያንም መዝሙር አይ ቲንክ መዝሙሩ ይሆናል ትንሽ አንቺን ግራ ያጋባሽ ምክንያቱም ያ መዝሙር ብቸኝነት የሚል መዝሙር ነው የለቀኩት ያ መዝሙር ደግሞ ከዚህ በፊትም ከዚህ በፊትም ያደርጉት ከዚህ በፊትም ካይ ብዬ ጋር ሆኜ ሰርቼበታለሁ፣ በዛ መዝሙር ማለት ነው። እና ያ መዝሙር ሊያሳስትሽ ይችላል። አንቺ እንዳሰብሽው አንቺ እንዳሰብሽው ወደ ለእኔ ደግሞ እንዳሰብኩት ብቸኝነት ነው ሲል ያ መዝሙር፣ ብቸኛ ነኝ ስትይ አንዱ ብቻ ባንዱ አጠገብሽ ያለው ጌታ ኢየሱስ ክርስቶስ ብቻ ያለው እግዚአብሔር ነው ያለው። እና እሱ አለልክ ከንቱኑ ላይ ኮመንቱ ላይ ከላይ እንኳን የጻፍኩት ተረጋጋ፣ ለመቸኮል አትሞክር። ሁሉ ለሰላም ነው ሁሉ ለሰላም ነው እና ተረጋጋ ብዬ ለብቻው ደግሞ ኮመንት ላይ ወጥቼ ደግሞ ቤተሰቦች ይሄ ነገር ድራማ ነው እንዳትጨናደቁ፣ ቤተሰቦች እንዳ እስኪያልቅ ድረስ እንጠብቅ፣ ድራማ ነው ብዬ ካነበብሽ እኮ ኮመንቴን፣ እዛ ላይ ጽፍ ያሉ ለብቻ ኮመንቱ ቀስር ማለት ነው። ጽፍ ያሉዳ አንቺ ትንሽ ያደናገረሽ መዝሙሩ መሰለኝ፣ ብቸኝነቴ ነው የሚለውን መዝሙሩ ትንሽ ያደናግሮሽ ይሆናል አንቺንም። አንቺ ብቻ አይደርሽም ሌሎችንም አደናግሯል። እኔ ደግሞ ይሄ ብሩኬ የመጀመሪያ ጊዜ አይደለም ነጥየው ሳመጣው፣ ብዙ ጊዜ ነጣ ጥያቸው አመጣቸዋለሁ። ምክንያቱም እኔ አንዳንዴ ዘፈን ስለቅ እንደ ምሳሌው እንዳደረጉት እንደ ስራቸው ነው። መዝሙርም ስለቅ እንደዛ ደስ ሲል ደስ ሚደስ የሚል ነገር ሲያመጡ በደስታ እየጨፈርኩኝ እነቃለሁ የትንሽ፣ ደግሞ ከፋ ሲል ደግሞ የሚከፋ መዝሙር መዝሙር ለነገሩ ክርስቲያን መዝሙር እዳን አረጋጊ ነው፣ እንዲያረጋጋው። ፕላስ ደግሞ መልዬ ምን አለ ዚህ ጋር መሰሽ ጉሩ ኬፕ ሆኑ ሀይ ብዬም ብዙ ጊዜ ቲክታክ ያሉ እና ያ ለሱ ነው መልብቴ ለብሩኬ ነው ምክንያቱም ደውዬ ስላላገኘሁት ቪዲዮ ሰርቼ እንኳ ቪዲዮን ካየው የጻፍኩት ዳብቦ ሊረጋጋ ይችላል። በመረጋጋት ሁሉ ነገር ይፈታል፣ ይህ ማለት ብዬ ነው ያን መዝሙር የሰራውበት እና መዝሙሩን ከአዳበሹ አንቺ እንግዲህ የማርያም ልጅ ብለሻል፣ አዳምጪው። አይ ነው የጴንጤ መዝሙር ቢሆንም የእሷ የሷ የልጇን ስም እየጠራው ነው እየዘመርኩት እና እኔንም ስለሚረካ ያ መዝቡ ከኔ ጋራም ስለሚሄድ አጠራር አቀነባብሮ ያመጣሁት ብሩኬን ለዛ ነው እንዲረጋጋለ፣ ያንን ቪዲዮ አይቶ እንዲረጋጋልን ነው። ለምን መሰለሽ ስልክ ስላላነሳልኝ ነው። እኔ ደግሞ ከእኔ በላይ እንደማከብራችሁና እንደሚወዳቸው በዚህ ምድር ላይ እኔ እንጃ ያለ አይመስለኝ። በእውነት የምልሽ አዎ፣ ድንገት ላታይት ይቻል እኔ በትላንትና አውረት ራሱ ቀድም ቀን ሙሉ ነው ስደውል ሙሉ ያሩ። ለምን መጥፎ ነገር መጥፎ ነገር እንደኔ እላቃለሁ። ሙሉ በሙሉ ጓዳ እንድረፈርሰን ይሄ ነገር ስራ ነው። ስራቸውን ስሉ ግን ብዙ ጠላት አለባቸው። ብዙ ጠላት ስላለባቸው በጊዜ ይሄ ነገር እንዲቋጩት ሰው እንዳይስቅብን እኛ የእነሱ ወዳጅ እኛ እነሱ እኛለም እየወደዱ እየተከባበልን የጨረቃ ፋሚሊ ሰሞኑ ሰላም ወደናል፣ እና ይህ ነገር ጠላቶቻቸው መጥተው ደስታ እንዳይሰባ መጥተው እዚህ ላይ ነገር እንዳይፈተፍቱ እነሱ ሲናደዱ የእናት ቤተሰብን እንዳይዘቀዝቁባቸው ነው እኔ ያደረገ ቪዲዮ የሰራው እንጂ በመጥፎ ነገር አይደለም። እኔ አሁንም ነገር ከነጎደ ቡርኬም ሀይሚ የለኒም አንድ ናቸው። አከብራቸኋለሁ፣ አደንቃቸኋለሁ። በህይወቴ ስታ ነስ እስተ እስተመጨረሻው ምለኛቸው ነገር የለው። ሁለቱም ለእኔ አንድ ናቸው። ሀይሚ ስታጠፋ ይው

እንደሱ አንድ ላይ እንዲሆኑልን ያኔ ስላልገባን፣ አሁን ግን ሁላችንም ገብቶናል። ስራው ስለገባኝ ሁላችንም ገብቶናል። የስራ ስራ ስለሆነ ነው እነሱ ሀይቢ የተጣጣረች ያለችው ብሩኬን ሶስት መቶ ሺህ ስትታገባ እሷም ሁለት መቶ አብሳኪ ስትገባ ነው። ይህ ስራውን እየሰራች ያለችው ሁላችንም ይገባናል። ግን ብሩኬ ቶሎ የሚፈጽም ሰው ነው ሁሉ በቃ አንድ ነገር ለመፈጸም ነገ ከነገ ወዲያ የለም። ያ ነገር እንዳያደርግ ብቸኝነቴ ነው ብለህ እንዳይሰማህ ነው። ትርጉሙ ብቸኛ እንዳልሆነ ጌታ እግዚአብሔር እኛ አለንነት ለማለት ነው። ያንድ መዝሙር የሰራው ጣቃለሁ። በዛ ነገር እንደተናደሽ በዛ ነገር አንቺ የወሰድሽው አግኝ ሌላ ነው፣ እኔ ደግሞ የወሰድኩት አግኝ ሌላ ነው እና ይሄ ነው። እኔ እንጃ ከሌላ ጥፋት ካለብኝ ንገሪኝ፣ ይቅርታና ነው። ምንም ችግር የለም። እኔ ይሄ ነው በቃ መልዕክት፣ ሌላ ካለ ንገሪኝ። ምንም ችግር በደሱ ፊት በቤተሰብ በጨረቃ ፋሚሊ ይቅርታል አሉ ሌላ ጥፋት ካለ ካደረግኩ ማለት ነው። እሺ ውዴ፣ እኔ ሌላ ጥፋት አይቼብሽም፣ አላውቅም። እኔ ቪዲዮሽን ይመጡልኛል አያለው። ግን የትላንትናው ብሩኬን ብቻውን ስለፖሰትሹ ያው መዝሙሩም አቃለው። እኔ ችግር የለብኝም። የትኛውን መዝሙር ማለት ነው? መዝሙር መዝሙር ነው፣ እግዚአብሔር ከሚያቀርበን ነው። ሁሉንም ነገሩ ማለት ነው። ግን ያው ብቻውን ስለፖሰትሹ ከፋኝ። እኔ ብቻቸውን አሁን ጎን ለጎን ጽንፍ ለጽንፍ ይዘው ራሱ ለብቻ ለብቻ የሚፖስቱት ሳይ ሁሌ ማለቅሳለሁ። ግን አንቺ ማንነትሽን ስለማቅ ተናደድኩኝ። ለምን አንደኛ የልጆች የክርስትና እናት ነኝ ብላለች። ይህንን እንዴት አደረገችው? ሊናዋ እንዴት ፈቅዶላት ነው? ለብቻ በዚህን ሰዓት ለብቻ የፖሰተችው እሷ እኛን ለብቻ ለብቻ የሚፖስቱትን መምከር እያለባት እንዴት በዚህን ሰዓት እሷ አንስታ የእኛ አርአያ የምትሆነው እህታቸው እንዴት ለብቻቸው ለብቻ ብቻ ፖስተቻቸው? በዚህን ሰአት አብሮ አንድ ላይ መፖሰት እያለብን እንዴት እሷ አንድ ላይ ፖስታቸው፣ አንድ ላይ እንደዚህ አድርጉ ማለት ሲገባት እንዴት ለብቻቸው ፖስተቻቸው ብዬ ነው እንደዚህ ያደረኩት። በጥፋቴም ይቅርታ፣ በዚህ በጨረቃ ፋሚሊ ፊት ይቅርታ ጠይቅሻለሁ። ይቅርታ አጥፍቻለሁ። በስሜት ተነሳስች። እኔ ማናቸውም ለይተው ለያይተው ለሚፖስቱት በጣም ነው የምናደደው። ብቻቸውን ለብቻቸው የሚፖስቱት እኔ በጣም ነው የምወዳቸው። እንዲለያዩ ለአንድን ቀንም ተለያይተው አያሳየኝ። እኔ ድንግል ማርያም ምስክሬና፣ እነሱ ተለያይተው ማየት አልፈልግም። ያው ስራ ከጀመሩ ስራ የሚሆን ምን የሚሆን ከጀመሩት ቀን ጀምሮ እኔ በሽተኛ ነኝ። ከሰዎቹ ጋር ስማማ ራሴን አሞኝ ከጀመሩት ቀን ጀምሮ እኔ በሽተኛ ነኝ። እነሱ የሆነ ነገር በጀመሩ ቁጥር ሁሌም በሽተኛ ነኝ። ከአጠገብ የነበረችው ልጅ ብትነግራችሁ፣ ሁሌም ይኸው ራስ ምታት ከጀመሩ ቀን ጀምሮ እኔ ራሴ በሁለት ሻርባ ስሪ ነው ስራ መሰራው ከሴትኝታው ጋር ሰላም የለኝም። እኔ በጣም ስለምወዳቸው ነው። ለዛ ነው ይሄን ያደረኩት። በጣም ይቅርታ ሳስበው ግን እኔ ሁሌ ነጣጥያቸው ባመጣቸው ጊዜ አለ። ምንም ችግር የለም። ይቅርታሽ ተቀብያለሁ። ምንም የሚያስከፋ ነገር የለም ስለተጨነቅሽ ነው እና እነሱ በጭራሽ አይለያዩ እስኪሞቱ ድረስ አይለያዩም። እንደ እነሱ እኮ ቃል ያላቸው ሰዎች ናቸው፣ ቃል የተግባቡ ሰዎች ናቸው። እንደ በቃ ስራ ውስጥ ያልቅ ድረስ ማስመሰል አለባቸው። እኔ ደግሞ ያደገል ሰዎች እንዲረጋጉ መረጋጋት አለባቸው የሚል ነገር መልዕክት ከስር እየጻፍኩ ነው ያሉ፣ ተረጋጉ፣ አይዟችሁ ስራ ነው፣ ተረጋጉ፣ አይዟችሁ። አይለያዩም፣ በጭራሽ አይለያዩም። ግን ይህ ወጣትነት፣ ወጣትነት አይለያዩም፣ በጭራሽ ወጣትነት አለ አይደል? እስኪ አንችም ሴቶች ወይ ይሄ ከቅርታ ጋር አፈው ተባባሉ እና አረዲ ቅርታ እኔ ብኩ አልኳት። ካጠፋሁ ኔና ይቅርታ። እሺ በጣም ይቅርታ፣ ይቅርታ፣ ጠጣ ብያለሁ። ካጠፋሁ ይቅርታ አድርጉልኝ። የጨረቃ ፋሚሊዎች አንድ ነገር፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄ አንድነታችን ይቀጥል። እነሱ እንዲለያዩ መፍቀድ የለብንም። በተቻለን አቅም አንድ እንዲሆኑ ማድረግ አለብን። አመሰግናለሁ አክብራችሁ ስለጠራችሁኝ እጅግ አድርጌ ነው ማመሰግናቸው። ስጋላችሁ ሁላችሁ አከብራችኋለሁ። ሰላም ሁኑልኝ። ስራ አለብኝ መግባት። አለ አንድ የማውራ ነገር አለ። ቆይ ሌን አቱሬጂ ቲጂም አንቺም ለሁለታችሁ የምናገሩ ነገር አለ። ቲጂ እንደዚህ አይነት ስራ ሲሰሩ ጊዜ፣ አንቺም እንደዚህ ጥንቃቄ አድርጊ። ፎቶ ስትወስችው፣ መዝሙር፣ ምንም ምንም ስታደርጊው፣ እኛም እንረዳሽ፣ ሌላ ላይ ይረዳሽ ይችላል። አየሽ አሁን እዚህ ጋር ያለው ልዩነት አንድ ሰው ይረዳኛል ብሎ የሚደረግ ነገር ማገናዘብ አለብሽ። ቲጂ አንቺም ብለን አንቺ ደግሞ የማቤት ልጅ ነሽ። የማቤት ልጅ ሆነሽ አንዳንድ ጊዜ በንዴት የምትወጂው ሰው ላይ የሚመጣብሽ ነገር የምናደርገው ነገር አይታወቅም። እና ስለመጣሽ አንቺም ይቅርታ ብለሻል፣ ቲጂዬም ይቅርታ ብላለች። ተረጋጊሽ እና አንዳንድ ጊዜ የምናደርገው ነገራቶች አስቀድመ ነው፣ እኛም ኃጢአት ውስጥ እየገባን ነው ታውቂያለሽ፣ የመቤቴ ልጅ ነኝ ስላሽ ነው፣ የማርያም ልጅ ነኝ ስላሽ ነው እንደዛ ያልኩሽ። የቻልኩት ጥፋቴ። አሁን አንቺ ጥፋት አለሽ አላልኩሽም። ተግባባን። ጥፋተኛ ነሽ አይደለም። ልክ ነሽ፣ አንቺ ልክ ነሽ። አሁን ቲጂ ስለማውቃት ቲጂን በተረዳሽ ሰው ይረዳኛል ብሎ የምታደርገው ነገር ትክክል አይደለም። አየሹ፣ እዛ ላይ ነው። አንቺ ደግሞ የማሪያም ልጅ ሆነሽ አንዳንድ ጊዜ ፓወር ሆነሽ ከአንቺ ጋራ ማሄድ ነገር አሁን ብዙ እየመሰከሩልሽ ነው እዚህ ሚሚ ቤት ማለት ነው። አሁን ቅድም ብዙ እየመሰከሩልሽ ነው ማንም ሰው ማለት ነው። እና እንደዚህ ሊቶንች ደግሞ አንዳንድ ጊዜ ሰከን በይ። ከእግዚአብሔር ጋር ከመቤቴ ጋር የሚያጣላሽ ነገር አታደርጊሽ። ናት እንደዚህ ስልሽ በጣም በጣም እናመሰግናለን። ቤታችን አክብሮች ጥራችን አክብሮች ስለመጣሽ፣ ክበሪ መቤት። ያስብሽን ታሳካልሽ። መቤቴ ሁላችንም ታሳካለን። እነሱም አንድ ታድርግልን። እቅፍ ድግፍ አድርጋ እሷ ትጠብቃቸው ባሉበት ሰላም ሁሉ። ችግር የለም እናመሰግናለን። ሪ ና ና እናንተም እንግዲህ ቤተሰቦች እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን በሁለታችንም ስም እዳ ስለተጨነቃችሁ ልዩ ናችሁ። ጌታ እዳ በጣም አመሰግናለው። አይ በቃዴ በቃ፣ ከአሁን በኋላ እንደዚያ ነገር ከሆነ እውነት ሽደሆብ ስዬ ሰውን እንደዚህ የሚያስከፋ ምናምን ነገር ከሆነ አላደርገውም። ምንም ችግር የለም። አንዳንዴ ደግሞ ሰው ልጅ ከጥፋት ይታረማል አይደለ? እኔ ማ እንግዲህ አጥፍቼ የሆና እኔ በጣም በጣም በጣም ይቅርታ እና በጣም ይቅርታ። እኔ ብላቸዋለሁ እወዳቸዋለሁ። እና ምንም ችግር የለም ከሰው ትተት ከብረት ዝገት አይጠፋም ይባላል እና ምንም ችግር የለም የሚንቁ እንጆች ዬ ተጫወቱ ፉ አበሉ ሺ አንድ እኔ በመካከል ልጨምረልሽ፣ በግርግር ሰዓት የኔ ወዱት፣ በግርግር ሰዓት ሀይሚንም ሆነ ብሩኬንም ሆነ ነጥለሽ አታምጭ። በቃ እሺ፣ እሺ፣ እሺ በጥሩ አስበው። እኔም በጥሩ አላስበውም ወይ ሌላ በጥሩ አታስበውም ወይ? ከመውደዳችን የተነሳ ነው። አንቺ አራእያ ነው መሆን ያለብሻ ለኛ አሁን ብሌን ያስቆጣባት እናንተን ያለባት አንቺ አርአያ መሆን ሲገባሽ እንዴት እሷ ለሱ መልእክት አልመሰላትም። እንዳረዳዳችን እንደዛ ስለሆነ ነው። የሆነ አዎ፣ የሆነ እንደዚህ ስራ ነገር ሲመጣ ሁለቱንም ባንድ በቃ፣ ችግር የለም ማን ያገባል ሲጨርስ እንደፈለግሽ ታደርጊያለሽ። በልጆቹ ማን ያ ይህ ሻይ ጀንጅቤል እንትን ብለሽ ጠጪ። ኩፋን ይዞሻል፣ አፍኖሻል

ሁለቱም እንትን ማድረግ አት እንትን አታደርጊ። ታውቂያለሽ አሁን ልጅቷ ያወራችው ልክ ናት። አይሾ ሰውን አንቺ ሰው እንምትመሪበት መንገድ ነሽ። እዛ ያ አንቺ ሌላ ሆነሽ ስለተገኘሽ አሁን እኛ እዚህ ምን እንረዳሻለን። ሌላ ደግሞ ያንን ነገር አታደርጊ። ይሄ ነገር ካስደበረ ሌላ ሲሆን አለው ለሌሎችም ያስደብራቸው ይችላል አዎ ገባሽ አሁን ለሁሉም ጥንቃቄ አድርጉ ፎቶ ስትለጥፉት ወይም ውድድ አሁን አየሽው እኛ ባናውቅሽ ኖሮ ከእሷ ጋር እኛም እንሳደብ ነበር ይህ ነገር አይፈታም ነበር አየሽ እኛ ስለምንረዳሽ ሌሎቹ እኔ እኮ በውስጥ ጭፍናት አለው ግን አልመለሰችልኝ። ብኮ እንዴ እኔም ቢሆን እናደዳለሁ። አሁን እኮ እኔም ቢሆን እናደዳለሁ። ለምን እንደዚህ ታደርጋለች ያለች የሚለውን ነገር ጥንቃቄ አርጉ ሁላችሁም፣ ወይም ቪዲዮ አለመስራት ወይም ደግሞ ከሰራችሁ ሁለቱንም የሚገልጽ ቪዲዮ ስሩ፣ መጠንከሪያ ቪዲዮ ስሩ። አንዱን ስትጥሉ አንዱ ይከፋዋል። ልጅቷ አሁን እንደዛ ነው የተረዳች።

ነገር አሁን አንቺ ጥፋተኛ ነሽ እያልኩሽ አይደለም ለሌላ ሰው። ይሄ ፊት ለፊት የተቀመጠ ነገር ነው። አንቺ አስበሽው ያላደረግሽውን ነገር ይውልሽ ወዴት እንደሚሄደው አይ ነው አየሽው፣ አውቃለሁ ያንን ጥንቃቄ። እሺ፣ ምንም ችግር የለም ጥንቃቄ። አሉ ቲጂ ብቻ ሳይሆን ሁላችሁም ጥሩ ሰው ሆናችሁ እንደዚህ የምታደርጉት ሳታስቡ አንዱን ነጥላችሁ ታመጣላችሁ። ወይም ያ ሰው ያዘነ ይመስላችኋል። ያ ሰው አንዱ ላይ አንዱ ሲያዝን ያዘነ ይመስላችኋል፣ ልባችሁ ሲራራ ለሰው ለማበረታታት እየሞከራቸው ይመስለኛል። እኔ እንደተረዳው ግን ነገሩ እንደዛ አይደለም። እንደ ሌላ ቢሆን አንዱን ጎን፣ ሁለቱንም ጎን ሆኖ ማምከር የሚቻልበት ሰዓት ነው እና እናመሰግናለን። ይሄ ክበሬ ብዙ ችግር የለም፣ የኔ ቆጆ እናንተ በቃ ፏ በሉ። እኔ አሁን አጠፋ አለ በኋላ ሻይ ምናምን ጠጥቼ ፏፏ ደዳለ መጣና ፏፏ ደዳለ ሺ አትጨናነቁ። ሺ እሺ እወዳችኋል። ሁላችሁም ከስርም ከላይም ያላችሁ በጣም ነው የማከብራችሁ። እግዚአብሔር ያክብረልኝ። በጣም አመሰግናለሁ። ካጠፋ ይቅርታ። እሺ እኔ ባል እኛም እወድሻለን። እኛም ጠንቅቀ እናቅሻለን አንቺ ሁላችሁም እንወዳቸዋለን። እነዚህ ሁላችሁም እንወዳቸዋለን። ሁላችሁም እናከብራቸዋለን። ለእነሱ መገንጣጠን የማትወዱት እናንተ ሁላችሁን እንወዳቸዋለን፣ በአንድ አይነት የምታዩት እግዚአብሔር ያክብራችሁ። ባለችሁበት ነዳ ላይ የምጠብቃችሁ ለሁለቱም አንድ ጎኖናችሁ የምትቆሙት የምትቆሙት ቲጂን የተናገረችው በዛ በሁለት ወሩ እንኳ ማለት ነው። ወላሂ እኔ ገብቼ ልቦናሽን አይቀይርብሽ ይሄንን ልብሽን እንዳይቀይርብሽ እያል ኮሜንት ነው የምጽፍላት። አንድ ቀን ነጣጥላችሁ አታውቅም። ማናት እቺ ብሌን ነ የምትባለው? አሁን ቲጂን ለምን እንዳደረግሽ ብላ እዚህ አመጣሁ። አዎ፣ እሷም ስለ እሷም እሷ ላይ እነዚህ ሰዎች እየተከፋፉ ቲጂም እየተናደደች እሷም እየተናደደች ነበረ። ሌላውም እየጨመረ ይመጣል እ ኦፍስዬ። አሁን እኮ አሁን ቲጂ ጥፋቷ ተነግሯት፣ ይሄ ጥሩ አይደለም፣ ጥሩ አይደለም አጥፊ ብለናል። ማጥፋቱ ነገሮችን ያቆማል። ገባሽ አይደለም? እሷ ያየችበት አንግል ሌላ ነው። እኔ ያየሁበት አንግል ሌላ ነው። አንቺ ያየሽበት አንግል ሌላ ልጅቷ አልጠፋችም እኮ እኔ፣ ልጅቷ አጠፋች ያልኩበት ፓርት ቢኖር እኔ የእመቤት የማረም ልጅ ያለችበት ነገር ምን አገፋፍታት ነው ይሄንን ልታደርግ የቻለች ብዬ ነው። እኔ ታውቂያለሽ፣ አንዳንድ ጊዜ በሃይማኖት እንደዚህ አይነት ልጆች ጥንቃቄ ያደርጋሉ። አየሹ፣ ሁለቱን አንድ አድርጎ ሃይማኖትም የሚፈቅደው ይሄን ነው። የምትወጂ ሰው ላይ ቀልድ አታውቂም። የፈለገ ነገር ለምን አይመጣም? ለዛ ነው። የመቤቴ ልጆች ደግሞ ሁሌም የሰው አንድነት ነው የሚመኙት። ለዛ ነው እሷ ጥፋት ያደርገችው አጣት እንዳትገባ ነው፣ ኔ ልጅቷ ማለት ነው ለሌላ ጊዜ እንዳትሳሳት እሷም ይጠቅማታል። እና ለዛ ስበኑ ነው ሃይማኖት ጋም አይወስድም። በጣም ደስ ይላል በዚህ አጋጣሚ ማይ ላይቭ ከሜራ ማናችን እንወድሻለን፣ እናከብርሻለን፣ ክበሪው። ሌሎቹም ደግሞ እንወዳቸዋለን። ሀሳብ የምትሰጡን እኛ ስናጠፋ ከላይ ያጠፍቷል የምትሉ ትክክለኛ፣ በጎን የምትቆሙት ሰዎች እንወዳቸዋለን፣ ክበሩ። ሁላችሁም ኮመንት የምትጽፉትም በጣም በተለይ ኮመንት የምትጽፉ ልጆች ተባረቁ። በጣም ቀና ልብ፣ ቀና ያላችሁ ልጆች ናቸው። እግዚአብሔር ይባርካቸው፣ ሁላችሁም ማለት ነው። ጨርሻለሁ እኔ።

እሻ የአንቺ የሁለት መቶ ስልክ ማለት ነው፣ የሁለት መቶ ድርሃም ስልክ እኛ ንራበሻን እኮ ሚው ታርጌት ነሽ። አዋጥተን እንግዛላት ማለት ነው።